አንደኛው ማን ነው? ጾመኛ ነው አሉ፣ እስከሚያፈጥር ድረስ። ጾመኛ የሆናችሁ ወንድሞች በያላችሁበት ይችን ምክሬን የምታዳምጡ እህን ጊዜ እጃችሁን ወደ አላህ ዘርግታችሁ ሓጃችሁን ለምኑ። በሩ ክፍት ነው፣ ራሕመቱ ተዘርግቷል፣ ዱዓው አይመለስም። አሳኢሙ ሓታ ዩፍጢረ። ወደዕወቱ ልዋሊድ ዓላ ወለዲህ፣ ወላጅ በልጁ ላይ የሚያረገው ዱዓም አይመለስም። እንግዲህ ልጅ ወላጁን ማስደሰት ነው የታዘዘው ያንንም ቢብሎ ግን የወላጁን ቆሽት የሚያሳርርና የሚያናድድ ልጅ ካለ ዱዓ ካደረገበት ዱዓው እንደ ጥይት ነው፣ ይመታል፣ ይጎዳል። ተጠንቀቁ ልጆች፣ የወላጆቻችሁን እርግማን ዱዓቸውን ለማግኘት መጠናከር እንጂ ከእርግማናቸው አላህ ይጠብቀን፣ አላህ ይጠብቃቸው። ወደዕወቱ ልዋሊድ ዐላ ወለዲህ አሉ። ሦስተኛው ዱዓው የማይመለሰው ሰው የተበደለ ሰው ነው። ወደዕወቱ ልመዝሉም አሉ። የተበደለ ሰው አማኝም ይሁን አላማኝም ይሁን ፈኢነሁ ለይሰ በይነሃ ወበይነላሂ ሂጃብ በሱ ዱዓና በአላህ መካከል አንዳችም ጉርዶሽ የለም ነው ለው ወዳው ነው የምትሳካው ስለዚህ አቅም ያለህ ሰው አቅማለኝ ብለህ ከበታችህ ያለን ልጅህን ሚስትህን ጎረቤትህን ወይም ደሞ በአንተ ስር ያሉ ሰራተኞችን በስልጣን ስር ያሉ ህዝቦችን አትበድል የነኚህ ሰዎች እሪታ ወደ አላህ ከደረሰ አንተን ይጎዳሃል ያንኮታኩተሃል

ይቆጫሉ። ነገ የጥፋቻቸውን የስራቸውን ዋጋ ሲያገኙ መልሰው በስራቸው ማዘናቸው አይቀር። ያንተ አይኖች ሁለታቸውም በሙሉ አይነህ እንቅልፍተኛ አለ። ያ የተበደለው ሰው ግን በደሉ እንቅልፍ አሳጥቶት ፍራሹ ጎርብጦት እየተገላበጠ እያለ ነው እንዲህ አደረገኝ አደል ብሎ ሌላ መላ አጥቶ ወደ አላህ ነው እየጮኸ ያለው። አቅም ቢኖረው ጥቃቱን ይወጣል።

ዱዓ ማለት ሌሊት የተወረወረ ቀስት ነው። የላማውን አነጣጥሮ ይመታ። ሲሃሙላይ ሌላ ትቲ ደሞ ያ የሌሊት ሳሃም አይስትም ይመታል። ነገር ግን ጊዜ አለው አላህ ባለ ጊዜና አላህ ባለ ሁኔታ ነው የሚሳካው ዱዓው ማለት ነው። ስለዚህ ከዙልም ተጠንቀቅ ማለት ነው። በአጠቃላይ እንግዲህ ይቺ አንቀጽ በጾም አንቀጾች መካከል መታ መቀመጧ ትልቅ ሂክማ አለው እሱም ምንድነው?